ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። የልጄን እውነት አፋልጉኝ፣ የፍትህ አካላት ተከታትለው የልጄን ሀቋን ያውጡልኝ፣ ደሟን ያውጡልኝ። አባት አዱኛ ዋቆ የወጣት ቀነኒ አዱኛ ሥርዓተ ቀብር በአዲስ አበባ ቅዱስ ስላሴ ካቴድራል ተፈጽሟል። ልገዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዷለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ገደማ ከአምስተኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ሕይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረውን ድምፃዊ አንዷለም ጎሳን ቁጥጥር ስር በመዋል ምርመራ እያከናወነ እንደሆነ አስረድቷል። በቅድስት ስላሴ በተፈጸመው ሥርዓተ ቀብሯ ላይ ፍቅረኛው አርቲስት አንዳለም ጎሳ በፖሊሶች በመታጀብ ተገኝቶ ኦርሙን በማውጣት ሥርዓተ ቀብሯ ላይ ተገኝቷል። የቀብር ስነ ስርዓቷ ከተፈጸመ በኋላ አባቷ አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችሁንም የምጠይቃችሁ አርቲስቶችንም፣ ለእናንተ የማስተላለፈው መልእክት የልጄን እውነት አፋልጉኝ እንደ ሀጫሉ ሞቷም ተድበስብሶ እንዳይቀርብኝ ብሎ ብለዋል። እኔ ለማስተማር ነበር ከቅፍ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው የለም ሲሉ ተደምጠዋል። አባት አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ ርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግር የተበድራ እንኳን የምትሰጥ እንጂ ከሷ ይህ አይጠበቅም፣ በማለት በልጃቸው እልፈት መሪር ሀዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ ነው ደሟን ያውጡልኝ ነው፣ ሌላ የምለው ነገር የለኝም ብለዋል። ለገዋ ወጣት ቀነኒ አዱኛ ዛሬ ከአባቷ አዱኛ ዋቆና እናቷ አስቴር መኮንን መጋቢት ሰባት ቀን 1991 ዓ ም ነው የተወለደችው። የፊታችን ቅዳሜ 26ኛ ዓመቷን ልደቷን ለማክበር ስትዘጋጅም ነበር። በሌላው ከትግራይ ወዳገኘነው አገኘ ነው ዜና ስንሄድ ለምንድነው ከትግራይ የምሸሸው መለሳለው፣ አቶ ጌታቸው ረዳ በትግራይ በህወሓት አመራሮች መካከል ለወራት የቆዩ አለመግባባት ተባብሶ አንደኛ ወገን በታጠቁ ኃይሎች በመታገዝ ያስተዳደሩ ተቋማትን እየተጣጠረ ይገኛል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃ ንብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ እያስጠነቀቁ ነው። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜ የት እንዳሉ፣ ወደ መቀለስ መቼ እንደሚመለሱ፣ የፌዴራል መንግስቱን ድጋፍ ስለመጠየቃቸው፣ አስተዳደራቸው በክልሉ ውስጥ ስላለው የመቆጣጠር አቅም የቢቢሲ ኒውስ ባልደረባ ከአቲርባይ ሮሃን ጋር ጠይቃቸዋለች። አቶ ጌታቸው በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስ መርስ በመስጠት ይጀምራሉ። አቶ ጌታቸው የመንግስት ማተም መንጠቅ ማለት ስልጣን መያዝ አይደለም። ነገር ግን መሬት ላይ ያለውን እውነታ በማዘባረቅ ከፌዴራል መንግስት ጋር ያለውን ግንኙነት መጠምዘዝ ነዋል። ማው አንድ የህወሓት አንጃ ከፌዴራል መንግስት ጋር መደራደር ከጀመረ የፕሬዝዳንትነት ቦታውን ይዛል የሚል አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይ የግዛት አንድነት መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎች ሰዎች በተሰበሰቡበት ጥይት ተተኩሷል። ይህ የሆነው አንዳንድ እብድ ሰዎች የመንግሥት ማህተም ለመንጠቅና ስልጣን ለመያዝ ካላቸው ጥም የተነሳ ነው። ዓላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው ብለዋል ቢቢሲ አሁን ትግራይ ነው ያሉት? አቶ ጌታቸው፣ አሁን አዲስ አበባ ነው ያለሁት። ቢቢሲ ትግራይን ጥለው ለምን ወጡ? አቶ ጌታቸው፣ ከጠቅላይ ሚኒስትር አብይ አህመድ ስልክ ተደውሎልኝ ነው የመጣሁት። መሬት ላይ ያለውን ጉዳይ እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባዊ ዲፕሎማቶች ጋር እየተወያየሁበት ነው ያሉት። ከአውሮፓና ከዩናይትድ ስቴትስ አምባሳደሮች ጋር አውርቻለሁ። እነዚህ ሰዎች ሁኔታውን እየተከታተሉ ይገኛሉ። የፕሪቶሪያው ስምምነት ተፈጻሚ እንዲሆንም እያገዙን ያሉ ዲፕሎማቶች ናቸው ብለዋል። ቢቢሲ፣ በቅርቡ ወደ ትግራይ ይመለሳሉ? አቶ ጌታቸው፣ አዎ እመለሳለሁ። ቢቢሲ፣ መቼ? አቶ ጌታቸው፣ ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት በመጀመሪያ ወደ ትግራይ እመለሳለሁ። እቅዴ እሱ ነው ብለዋል። ቢቢሲ፣ በማህበራዊ ሚዲያ ላይ የምንመለከተው ነገር ከትግራይ ሸሽተው እንደወጡ ነው። አቶ ጌታቸው፣ ለምንድን ነው ከትግራይ የምሸሸው? ቢቢሲ፣ ከትግራይ ክልል ባለው የደህንነት ጉዳይና ሁኔታውን መቆጣጠር ባለመቻለው። አቶ ጌታቸው፣ አንድ ነገር ልንገርሽ ትላንት ማክሰኞ ከሰዓት ከህዝብ ጋር ውይይት እያደረኩ ነበር። የጊዜ አስተዳደሩ አጋር የሆነው የፌዴራል መንግስት ስልክ ደውሎልኝ፣ እርግጥ ነው ሁኔታው የሚያሳስብ ነው። ፌዴራል መንግስት ትግራይን የሚያስተዳድሩ ሰዎችን ስብሰባ ጠርቶ የማናገር መብት አለው። ነገር ግን ይሄ የሚባለው ነገር አንደኛ የሕወሓት ክፍል ብዥታ መፍጠር ካለው ዓላማ ነው። ለውጥ ማምጣት የሚሹ ሰዎችን እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል ለሚባለው አሰት ነው ሕዝቡን ግራ ለማጋባት ያሰራጩት ወሬ ነው ብለዋል። ቢቢሲ፦ ከፌዴራል መንግስት እርዳታ ጠይቀዋል? ምን ማለት ነው ይሄ? የፌዴራል ኃይሎች ጣልቃ እንዲገቡ ይፈልጋሉ ማለት ነው? አቶ ጌታቸው፦ በፕሪቶሪያው ስምምነት መሰረት የፌዴራል መንግስት ኃይሉን ማሰማራት ቢችልም አሁን ባለው ሁኔታ የፌዴራል መንግስት ኃይሎች ጣልቃ መግባታቸው ትክክለኛው እርምጃ ነው ብዬ አላስብም። የፌዴራል መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅ ኃላፊነት አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩ ጋር ውይይት ካደረግኩ በኋላ የሚፈጠረውን የምናየ ይሆናል ብለዋል። ቢቢሲ በርካታ የትግራይ ተወላጆች ህዋት አሁንም ወደ ግጭት ሊወስደን ይችላል ብለው ያምናሉ። እዚህ ቀደም ከነበረው ጦርነት አልፎ አሁን ደግሞ እርስ በርስ ተከፋፍሏል ይላሉ። አቶ ጌታቸው በዚህ በጣም ነው የምስማማ። ያፈነገጠ የህወሓት ባለስልጣናትም ሆኑ በቅርቡ ከህግ በላይ የሆኑ ድርጊት ለመፈጸም የሞከሩ ወታደሮች ጉዳይ የሚጠቀስ ነው። የትግራይ ህዝብ ሰላም ይገባዋል። ቢቢሲ፦ ነገር ግን እርሶም የህወሓት ምክትል ሊቀመንበር ኖት የጊዜያዊ አስተዳደሩ ፕሬዝዳንት ኖት እርሶም የውድቀቱ አካል ኖት ማለት ነው? አቶ ጌታቸው፦ የውድቀቱ አካል ነኝ፣ ይህንን ክጅ አላውቅም። የዚህ ችግር አካል በመሆኑ ኃላፊነቱን ከመውሰድ ወደ ኋላ አልልም። እያልኩ ያለሁት ሌላኛው የህወሓት ክፍል በወታደር ታግዞ እየፈጸመ ያለው ድርጊት ሊያሳስበን ይገባል ነው። ይህ ጉዳይ ከፌዴራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረጉም በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግ ይችላል። ይህ እንዲሁም በፍጹም አልፈልግም። ምክንያቱም ትግራይ ህዝብ ይህ አይገባውም ቢቢሲ አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱን አንጃ የኢትዮጵያ መንግስት ደግሞ ሌላኛውን ደግፈው በትግራይ ጦርነት ያደርጋሉ የሚለው ነው አቶ ጌታቸው ይህን ጉዳይ ፌዴራል መንግስቱ የትኛውን ወገን ይደግፋል የሚል አይደለም የፌዴራል መንግስቱ መሳተፍ ቢፈልግም ኃይሎችን ማሰማራት ይፈልጋል ማለት አይደለም ኤርትራ ይህንን አጋጣሚ ተጠቅማ ከፌዴራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ ናት ይህንን ለማስወገድ ነው የምፈልገው አለመታደሉ ነው አንዳንድ የህወሀት ባለስልጣናት ፍቃድ ፈቃደኛ እየሆኑ አይደለም። ቢሆንም ይህንን ለማስወገድ ባለን አቅም የተቻለን ማድረግ አለብን። ቢቢሲ አሁን የእርስዎ የጊዜ አስተዳደር ምን ያህል ደህንነት ይጠበቀ ነው? ትግራይ ማስተዳደር ይችላሉ? አቶ ጌታቸው አንዳንድ የወታደሩ አካላት ማህተብ በመንጠቅ ተግባር ተሳትፈዋል፣ ማለት መላው የትግራይ መከላከያ ሀይል አንደኛውን የውሃት ሀይል ይደግፋል ማለት አይደለም። እኔም ማውቀው ብዛት ያለው የዋት ክፍል እና ብዛት ያለው የወታደሩ ክፍል በጊዜያዊ አስተዳደሩ ጎን ነው። አሁን ያለውን መንገጫገጭ መጠቀም የሚፈልጉ ሰዎች እንዳሉ ግልጽ ነው። ቢቢሲ ጥያቄን አልመለስልኝም። አስተዳደሩ ደህንነቱ የተጠበቀ ነው ወይ ትግራይን መቆጣጠር ይችላል ወይ ነው? አቶ ጌታቸው አሁን ባለው ሁኔታ በአንደኛው የዋት ክፍል ምክንያት የስሜን ምስራቅና ማዕከላዊ ቦታዎችን ቁጥጥር አጥተዋል። ይህንን መልሰን መቆጣጠር አለብን ነው የምንለው ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት አለበት።